2017 የበጀት ዓመት እና የ2018 የእቅድና አፈጻጽም ሪፖርት እንደሚከተለው አቀርባለሁ። የብፁ አቡነ ውስጣቴዎስ ዶክተር ሀዋርያዊ ጉዞዎች ብፁ አቡነ ውስጣቴዎስ ዶክተር የሀገር ስብከታችን ሊቀጳጳስ፣ የቅዱስ ሲኖዶስ አባል እና የመቱ ፈለገ ሕይወት መንፈሳዊ ኮሌጅ የበላይ ጠባቂ ሊቀጳጳስ ከየትኛውም ጊዜ በላይ ከሀገር ስብከታቸው ሳይለዩ እዚያው ከህዝባቸው ጋር በመሆን በወረዳዎችና በገጠር አጥቢያ እየተዘዋወሩ ሐዋርያዊ ተልኳቸውን ፈጽመዋል። ብፁዕነታቸው በአገረ ስብከቱ ወረዳዎች በሚንቀሳቀሱበት ወቅት መኪና የማያስገቡ ቦታዎች በእግርና በፈረስ ጭምር እየገቡ በመመናን ቤት እና በመቃብር ቤቶች እያደሩ ህዝቡን በማስተማርና በማጽናናት ከፍተኛ ስራ ሰርተዋል። በዚህ አገልግሎታቸው ለሁለት አባቶች የምንኩስና ለ ለስልሳ አንድ አገልጋዮች ዲያቆናት የቅስና ቅስና የሰጡ ሲሆን ለአምስት መቶ ዘጠና ወጣቶች ደግሞ የዲቁና ማዕረግ ሰጥተዋል። በብፁዕነታቸው በእነዚህ ጉዞዎች ግንባታቸው የተጠናቀቁ 14 አብያተ ክርስቲያናትን ባርከው ቅዳሴ ቤታቸው እንዲከበር አድርገዋል። የተዘጉ አብያተ ክርስቲያናትን ለማስከፈት በብፁዕነታቸው ከፍተኛ ጥረት መጋቢ ይላፍ ጸጋዬ ደበበን በማስተባበር በየወሩ 200 ሺህ ብር ድጋፍ እንዲያደርግ በማድረጋቸው ከተዘጉ አብያተ ክርስቲያናት 35 ዲያቆናት ተመልምለው ለአንድ ዓመት ባዳሪነት ገብተው እንዲሰለጥኑ ተደርጓል። ለሁለተኛ ዙር ገብተው ትምህርታቸውን በመከታተል ላይም ይገኛሉ። በሌላ በኩል ከመንግስት አካላት ጋር በነበራቸው መልካም ግንኙነት ሀገረ ስብከቱ ለሚያስገነባ ሁለገብ ህንጻ ማስፈጸሚያ የሚሆን ተጨማሪ የልማት ቦታ እንዲሰጠን ያደረጉ ሲሆን የመሬቱን ካርታ ከከተማ አስተዳደሩ ተቀብለዋል። የ10 ዓመቱ መሪ እቅድ ተግባርን በተመለከተ በቤተክርስቲያኗ በሁሉም ዘርፍ ሁለንተናዊ እድገትና ለውጥ ለማምጣት የሚያግዛትን የ10 ዓመቱ መሪ እቅድ አዘጋጅታ ወደ ትግበራ ምዕራፍ ገብታለች። በዚህ መሰረት ሀገረ ስብከቱ ከመንበረ ፓትርያርክ ጠቅላይ ቤተ ክህነት ተዘጋጅቶ የተላከውን መሪ እቅድ መሰረት በማድረግ በአገረ ስብከቱ ተጨባጭ ሁኔታ የሚካተቱትን ቁልፍ ጉዳዮች በመለየት በማህበራዊና በመንፈሳዊ አገልግሎት እንዲሁም በኢኮኖሚያዊ ዘርፍ ተጨባጭ ለውጥ ማምጣት የሚያስችል የተለጠጠ እቅድ በማዘጋጀት ወደ ስራ ተገብቷል። በአስር ዓመቱ መሪ እቅድ ዙሪያ በአገረ ስብከት ደረጃ ለተከታታይ አምስት ቀናት ለ120 የወረዳና አድባራት አስተዳዳሪዎች ስልጠና ተሰጥቷል። በሌላ በኩል በሁሉም ወረዳ ቤተ ክህነቶች በወረዳ ርእሰ ከተሞች ላይ ይህ ስልጠና ለሁለት ቀና የተሰጠ ሲሆን በዚህም 3600 የሰበካ ጉባኤ ና የአድባራት አስተዳዳሪዎች ተሳታፊ ሆነዋል። በተጨማሪ መሪ ቅዱ እስከ ምዕመናን ድረስ ወርዶ በትኩረት እንዲሰራበት ለማድረግ በአጥቢያ ደረጃ 5 ለሚሆኑ ኦርቶዶክሳውያን ስልጠናው ተሰጥቷል። በየደረጃ የተሰጠውን ስልጠና ለማሳካት ከአገር ስብከቱ ከምዕመናን ከማይበራትና ሰንበት ቤት በተደረገው ድጋፍ ከሁለት ሚሊዮን ብር በላይ ወጪ ሆነዋል። በዚህም በበጀት ዓመቱ አፈጻጽም ላይ ዘርፈ ብዙ ለውጦች እንዲመጡ ተደርጓል። መልካም አስተዳደርን በተመለከተ ሀገረ ስብከቱ በትኩረት ከሚሰራባቸው የስራ ዘርፎች ውስጥ አንዱ የመልካም አስተዳደር ጉዳይ ነው። የመልካም አስተዳደር ችግር በሁሉም የቤተክርስቲያኗ መዋቅር የሚስተዋል ሲሆን፣ ችግሩ ተባብሰው ተገልጋዩን የማማረር ደረጃ ላይ ሳያደርሱ መፍትሄ መስጠት ተችሏል። እስካሁን በነበረን አሰራር የመልካም መስተዳደር ችግሮችን ለመፍታት ከወረዳ እስከ አጥቢያ ድረስ የምዕመናን ሮሮ የሚስተዋልባቸው ችግሮች በመለየት ልኡካን ጭምር በመላክ ችግሮቹ እንዲፈተው ተደርጓል። የመቱ ፈለገዮት መንፈሳዊ ኮሌጅ ድጋፍ በተመለከተ የመቱ ፈለገዮት መንፈሳዊ ኮሌጅ በቅዱስ ሲኖዶስ መልካም ፈቃድ ሲቋቋም ሀገረ ስብከቱ ለተለያዩ አገልግሎት ያስገነባቸውን ህንፃዎች ሰጥቶ ያደራጀ ሲሆን፣ ኮሌጁ ያስጀመረውን የተማሪ መማሪያ ህንፃ ለማስጨረስ አምስት መቶ ሺህ ብር ድጋፍ አድርጓል። በሌላ በኩል ኮሌጁ አዲስ እንደመሆኑ መጠን የበለጠ እንዲጠናከር ሀገር ስብከቱ በወር 50 ሺህ ድጋፍ በማድረግ ላይ የሚገኝ ሲሆን በዚህም 600 ሺህ ብር ወጪ አድርጓል። ስብከት ወንጌልን በተመለከተ የስብከት ወንጌል ተደራሽነትን ለማስፋት በተሰራው ስራ ሀገር ስብከቱ ለራሱና የተለያዩ ባለድርሻ አካላትን በማሳተፍ ባደረገው እንቅስቃሴ 120 ህዝባዊ ጉባኤ ተካሂዷል። በዚህም ከ100 ሺህ በላይ የወንጌል አገልግሎት ማግኘት ተችሏል። በዚህም 2 ሚሊዮን 400 ሺህ ብር ወጪ ተደርጓል። በተለይም በተደረገው ተኮር እንቅስቃሴ በርካታ ነፍሳት ማጽናት ተችሏል። ስምንት መቶ ነፍሳት ወደ እናት ቤተክርስቲያን እንዲመለሱ ተደርገዋል። በመጨረሻ ወደ መንበረ ፓትርያርኩ ገቢ የተደረገውን የአጠቃላይ ሂሳብ ሪፖርት አቅርብና አጠቃልላለሁ። የዘመኑን ገቢ በተመለከተ የዘመኑ ገቢ በአጥቢያ ደረጃ በአጥቢያ ደረጃ 43 ሚሊዮን 403214 ከ25 ብር የዓመቱ አጠቃላይ ገቢ የተገኘ ሲሆን ከዚህ ውስጥ የሀገር ስብከቱ 20 ከመቶ ድርሻ 8 ሚሊዮን 680642 ከ85 ብር ሲሆን የመንበረ ፓትርያርካችን ጠቅላይ ቤተ ክህነት ድርሻ የሀገር ስብከቱ የልማት ገቢን ጨምሮ 3 ሚሊዮን 104845 ከሰባ አራት ብር ሳንቲም ሆኖ የ31 ፐርሰንት ገቢ ሊመዘገብ ችሏል። ይህንን ለመንበረ ፓትርያርኩ ጠቅላይ ቤተ ክህነት ሰበካ ጉባኤ ማደራጃ መምሪያ ገቢ ያደረግንበትን እጅግ የተወደዱና የልማትና የሰላም አምባሳደር የሆኑት ብፁዕ አባታችን አቡነ እስጢፋኖስ የጅማ ሀገረ ስብከት ሊቀ ጳጳስ ለብፁዕ አባታችን እንዲያቀርቡልኝ በታላቅ ትሕትና ጠይቃለሁኝ። አመሰግናለሁ።